ዓለማችን በታሪኳ አይታና ተመልክታ የማታውቀው እጅግ በጣም ዘግናኝና ከፍተኛ እልቂት የሚመዘገብበት የአርማጌዶን ጦርነት በምድራችን ላይ እንደሚከሰት፣ እርሱም የክርስቶስ የመምጫው ምልክት ከሆኑት ነገሮች መካከል አንዱ እንደሆነ በመጽሐፍ ቅዱስ ላይ በትንቢት ተነግሮ እናገኘዋለን። በዚህ ጦርነት የዓለም ነገሥታትና ሀያላን ሰራዊቶቻቸውን በመያዝ ወደ ቅድስ ሚንስቲቱ ከተማ ወደ ኢየሩሳሌም ይተማሉ። በዚያም ልክ እንደ ቀጠሮ እንደ እግዚአብሔር የቁጣ ቀን በኢየሩሳሌም ከተማ በአርማጌዶን በፍልስጤማ አካባቢ በመገናኘት ምድራችን በታሪኳም እያላየችውን የሰው እልቂትና አውዳሚ ጦርነት የሚመዘገብበት እንደሆነ በትንቢት ተነግሯል። የአርማጌዶን ጦርነት ጦርነቱ ከምድራችን የሰሜን ክፍልና አቅጣጫ ከሩሲያ ወይም ከቱርክ የሚ ነሳው እጅግ ማለቂያ የሌለው እየተመመ የሚጓዝ ጎግና ማጎግ ተብሎ የሚጠራ እጅግ አስደንጋጭ እና አስፈሪ ጦር ወደ ቅድስቲቱ ከተማ ከመጣ በኋላ የምድራችን ሕዝብ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ በዚያ ስፍራ በመገናኘትና በመቀጣጠር ከክርስቶስና ከመንፈሳውያን አካላት ጋር እጅግ አስጨናቂውንና አውዳሚውን ጦርነት ሰዎች እያደርጋሉ። ክርስቶስም ክርስቲያኖችንና የተመረጠችውን ቅድስቲቱን ከተማን ኢየሩሳሌም ለመታደግ በዚህ አስደንጋጭና አስፈሪ በሆነው የአርማጌዶን ጦርነት ክርስቶስ ከሰራዊቱና ከቅዱሳን ጋር መጥቶ የሚሳተፍበት እንደሆነ በዮሐንስ ራእይ ላይ ተጽፏል። ብዙዎች ማንበብና መስማት የሚከብዳቸው ሲነገር፣ ደግሞ በመንቀጥቀጥና በፍርሃት የሚሰሙት ቃል ቢኖር የክርስቶስ የዳግም መምጫው ምልክት የሆነው የአርማጌዶን ጦርነት ነው። ሰላም ውድ የንጋት ኮከብ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን አለማችን እየተጓዘችበት ያለውንና አሁን በምድራችን የምንመለከታቸው የጦርነትና የእልቂት ድግሶች ወደዚህ ወደ አርማጌዶን ጦርነት እያመለከቱን እንደሆነ የሚያስቃኘውን ዝግጅት ይዤላችሁ ቀርቤያለሁ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራችሁኝ እንድትቆዩ የምጋብዛችሁ ሙሉጌታ እስዩም ነኝ። አርማጌዶን የሚለው ቃል ከዕብራይስጥ የመጣ ሲሆን ትርጓሜውም የምጊዶ ተራራ ማለት ነው። ይህ አነስተኛ ተራራ የሚገኘው ከፍልስጤም በስተሰሜን ያለው ሰፊ ሸለቆ ከሚያበቃበት ስፍራ ላይ ነው። በዚህ ስፍራ ባለፉት ዘመናት ብዙ ጦርነቶችና ውጊያዎች ተካሂደዋል። ወደፊትም ከፍተኛ ግጭት የሚደረግበትና ዓለም እርስ በርሱ የሚበላላበት የጦር አውድማ ወይም ሸለቆ እንደሆነ ነው የሚነገረው። በመጽሐፍ ቅዱስ ላይ ያሉት የጌታ ነቢያት አርማጌዶንን በይበልጥ በማብራራት ጦርነቱ ዓለም ራሷን በራሷ የምታጠፋበትና በመካከለኛው ምስራቅ የሚደረግ የመጨረሻው የፍልሚያው አስከፊ ጦርነት እንደሆነ በመጽሐፍ ቅዱስ የትንቢት ቃላቸውን አስቀምጠዋል። ከብዙ መዓትና መከራ በኋላ ሳይታሰብና ሳይጠበቅ የዓለማችንን ፍጻሜና የክርስቶስን መምጣት የሚያበስረው የፍጻሜው ጦርነት የአርማጌዶን ውጊያ ይቀሰቀሳል። በብዙ መቶ ሚሊዮን የሚቆጠሩና ለስልጣንና ለክብራቸው ሽሚያ የሚሻኮቱና የክርስቶስ ጠላቶች የሆኑት መንግስታት ወታደሮቻቸውንና የጦር ዕቃዎቻቸውን ወደ ቅድስቲቱ ከተማ ወደ ኢየሩሳሌም ልከው ከተማዋን ከበው ያስጨንቋታል። ይህም ደግሞ በዮሐንስ ራእይ ምዕራፍ 16 ቁጥር 13 ጀምሮ በዚህ በኢየሩሳሌም ከተማ ስለሚሆነውና ስለነዚህ ነገስታት እንዲህ ተጽፏል። ከዘንዶው አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ ሦስት እርኩሳን መናፍስት ሲወጡ አየሁ። ምልክት እያደረጉ የአጋንንት መናፍስት ናቸውና፣ በታላቁም ሁሉን በሚገዛ በእግዚአብሔር ቀን ወደሚሆነው ጦር እንዲያስከትቷቸው ወደ ዓለም ሁሉ ነገሥታት ይወጣሉ። እነሆ እንደ ሌባ ሆኜ እመጣለሁ፣ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁ ነው በማለት በዚህ በዮሐንስ ራእይ ላይ ይህ የምጊዶ ተራራ ላይ የሚካሄደውን የአርማጌዶንን ጦርነት አስመልክቶ ምልክቶቹ ተጽፈውልናል። በዕብራይስጥ አርማጌዶን ወደሚባል ስፍራም አስከተቷቸው እንደተባለው በዚህ እጅግ አስጨናቂ ጦርነት አርማጌዶን፣ በታሪክ አምሳያና ተወዳዳሪ የሌለው የጦርነት አውድማ በኢየሩሳሌም ከተማና በፍልስጤም አውራጃዎች ይካሄዳል። በዚህ ጦርነት የሚሳተፉት ሀያላን ነገሥታት መካከል ሩሲያንና አውሮ አውሮፓን ወክሎ በሰሜን የሚመጣ ሰራዊት ደግሞ ፍልስጤም ላይ እየሰፍራል ተብሎ ትንቢተ ዳንኤል ምዕራፍ 11 ቁጥር 40 ላይ ተጽፏል። በፍጻሜው ዘመንም የደቡብ ንጉስ ከእርሱ ጋር ይዋጋል፣ የሰሜንም ንጉስ ከሰረገሎችና ከፈረሰኞች ከብዙም መርከቦች ጋር እንደ አውሎ ንፋስ ይመጣባታል፣ ወደ አገሮችም ይገባል፣ ይጎርፋል፣ ያልፋልም ተብሎ እንደተጻፈው ውጥረቱን ለማባባስና ለማጋጋል ሩቅ ምስራቃውያን ሀገራት እንደ ቻይና ያሉትና የመሳሰሉት የኤፍራጥስን ወንዝ አቋርጠውና እተሻግረው በመምጣት የአርማጌዶንን ጦርነት ተሳታፊ ይሆናሉ። ስድስተኛውም ጽዋ በታላቁ ወንዝ በኤፍራጥስ ላይ አፈሰሰ፣ ከፀሐይም መውጫ ለሚመጡ ነገስታት መንገድን እንዲያሰናዳላቸው ውሃው ደረቀ ተብሎ በራእይ ምዕራፍ 16 ቁጥር 12 ላይ እንደተጻፈው የምስራቅ ነገስታት ወደዚህ ጦርነት እንደሚተሙ በዚህ መጽሐፍ ቃል ላይ እንረዳለን። በዚህ ጦርነት ታይ ቶም ተሰምቶም በማይታወቅ የእልቂት መጠን በብዙ ሚሊዮን የሚቆጠሩ ሰዎች ይሞታሉ፣ በጦርነቱም ያልቃሉ። ዓለም እንዳልነበር ሆና ያላትን ነገር ሁሉ አጥታ እርስ በርስ በመበላላት የወንጌሉን ቃልና የክርስቶስን አምላክነት በመቃወም እጅግ ዘግናኝ ውጊያን በአርማጌዶን ሜዳና ሸለቆ ላይ የዓለም ነገስታት ያደርጋሉ። ኢየሱስ ክርስቶስ ስለ ፍጻሜው ዘመን አስቀድሞ ከተናገራቸው ትንቢታዊ ቃሎች ውስጥ ጦርንም የጦርን ወሬ ተሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና፣ ተጠበቁ፣ አትደንግጡ ዳሩ ግን መጨረሻው ገና ነው በማለት በማቴዎስ ወንጌል ምዕራፍ 24 ቁጥር 6 ላይ የተናገረው ቃል አሁን ላይ ካለው የዓለም ሁኔታ ጋር ስናጤ፣ ነው በትክክል ይህ ቃል እየተፈጸመ ይገኛል። ከዚህም ውስጥ በመካከለኛው ምስራቅ እስራኤልን አማክሎ የሚደረጉ ውጥረቶችና ጦርነቶች በሁሉም ዘንድ ያለውን የዓለምን ሁኔታ የሚያባብሱና ፍጻሜ ወደሆነው የዓለማችን እጅግ አስፈሪው የአርማጌዶን ጦርነትና ወደ ክርስቶስ ዳግም ምጽአት የሚያመሩ ናቸው። በተለይ ደግሞ አሁን ምዕራባውያንና ምስራቃውያን የሆኑ ሀገራቶች ሩሲያ ከዩክሬን ጋር በምታካሄደው ጦርነት እየተሰለፉበት ያለው ጎራ ይህ ጦርነት ለመምጣቱና ለመጀመሩ መንገድ የሚጠርጉ ምልክቶች እንደሆኑ ይታያሉ። ወደ ሩቅ ምስራቅም ስንመለከት ከሰሜን ኮሪያ እስከ ቻይና ከዚያም አለፍ ሲል እስከ ታይዋን ድረስ ያለው የጦርነት ውጥረትና ድግስ አለማችን ወደፊት የሚጠብቃት እጅግ ከባድ ጦርነት እንደሚኖር ምልክቶች እየሆኑ ይታያሉ። በተለይ ደግሞ በመካከለኛው ምስራቅ እስራኤል ከአጎራባጭ ሀገራቶች፣ ከጋዛ እስከ ዌስት ባንክ፣ ኢራንና አካባቢው አረብ ሀገራት መካከል የገባችበት ጦርነትና ውጥረት ደግሞ የነገሮች የመጥጣር መጀመሪያ እንደሆኑ እየተረዳን እንገኛለን። እስራኤልን መሰረት አድርጎ ከተለያዩ ኃይሎችና ነገስታት ጋር የሚፈጠረው ጡዘትና ጦርነት ማብቂያ ማለቂያ ወደ ሌለው በተለይ ፍልስጤማውያን ጋር በጋዛ መካከል የሚታደርገው ውጊያ ደግሞ ጦርነት የዓለም ታላላቅ አገሮችንና መንግስታትን ሳይወዱ በግዳቸው ተ ወደዚህ አላስፈላጊ ውጥረትና ፍጻሜ ውስጥ እንዲገቡ እያደረጋቸው እንደሆነ በመመልከት ላይ እንገኛለን። ከምንጊዜውም በላይ ዓለማችን አሁን ያለችበት የጦር መሳሪያ እሽቅድድምና የጦርነት ድባብ በሁሉም የዓለማችን ክፍል የምንሰማውና የምናስተውለው ጉዳይ ሆኗል። ሀገራት እርስ በርሳቸው የማይተማመኑበት ከጉርብትናና ከወዳጅነት ይልቅ በጠላትነት በባላንጣነት እርስ በርሳቸው የሚካሰሱበትና ጦርንና የጦርንም ስለት መሳሪያዎችን የሚያዘጋጁበት ዘመን ላይም እንገኛለን። በዚህ የዓለም የጥፋት ምልክት በሆነው የአርማጌዶን ጦርነት ውስጥ የማይሰለፍ የማይዋጋ ሀገር ወይም ወታደሮቹንና ጅምላ ጨራሽ መሳሪያዎቹን ይዞ ለእልቂትና ሰላምና ለጥፋት የማይሰለፍ የትኛውም ፍጥረት አይገኝም። በተለይ ነገድንና ሃይማኖታዊ ጉዳዮችን መሰረት አድርጎ ሁሉም በያለበት ፍላጎትና እሳቤ እየተሳበ በእኔ እበልጥ በእኔ አሸንፍ የጸና የኃይል አሰላለፍ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ከነገድ ከወገን ከቋንቋ ከእምነት እየተሰለፉ የዓለማችን ታላላቅ ነገስታትና መሪዎች በዚህ እጅግ አውዳ ና የልቂት ቀን በሆነው የአርማጌዶን ጦርነት እንደ ቀጠሮ ቀን በዚህ የሸለቆ ስፍራ ይሰባስባሉ፣ ይገናኛሉ። በዚህ አደገኛና እልቂት በሞላበት የአርማጌዶን ጦርነት ሁሉም ኃይል ለክርስቶስ ጠላቶች ሆነው በዘንዶው ዲያብሎስ መንፈስ እየተመሩ የክርስቶስን ዳግም መምጣት ለንስሐ የሰጠውን ዘመን ለማዘግየት ሰው በኃጢአትና በሞት እንዲዘፈቅ ዲያብሎስ ሰይጣን ያቀደው የጠፋት የእልቂት የጦር አውድማ እንደሆነ ነው የሥነ መለኮት ምሁራን የሚገልጡት። በዚህ የጦር ሸለቆ የዓለም መንግስታት ወደ ስፍራው የሚሰባሰቡት በዓለም ላይ ያላቸውን የበላይነት ለማረጋገጥ ቢመስላቸውም ዘንዶ የተባለው ሰይጣን ዲያብሎስ አንዴ ለጥፋትና ለሞት አስቷቸዋልና ከዚያ የዘለለ ዓላማውን ለማስፈጸም የሚጠቅምበትና ክርስቲያኖችና በክርስቶስ ላይ የሚገዳደርበት ጦርነት እንደሆነ ነው የሚነገረው። ዓለም በፍጻሜዋ ጠርዝ ላይ ቆማ ለማድረግ በምትዘጋጀው በዚህ የዓለማችን የመጨረሻው ጦርነት የሆነው የአርማጌዶን ውጊያ የምድር መሪዎችና ሀያላን መንግስታት ራሳቸውን ለእግዚአብሔር ዝቅ ከማድረግ ይልቅ እግዚአብሔርን ተሳድበው መሞትን ይመርጣሉ። ለዚህ ቃል ደግሞ ማረጋገጫው በዮሐንስ ራእይ ምዕራፍ 19 ቁጥር 19 ላይ እንዲህ ተጽፏል። በፈረሱም የተቀመጠውን ጭፍራዎቹንም የወጉ ዘንድ አውሬውና የምድር ነገስታት ጭፍራዎቻቸውም ተከማችተው አየሁኝ ይላል። በዚህ ቃል ላይ በፈረሱም የተቀመጠው የተባለው አምላካችን ኢየሱስ ክርስቶስ ሲሆን ጭፍራዎቹም የተባሉት ቅዱሳን መላእክት ናቸው። እንግዲህ በአርማጌዶን ሸለቆ የሚካሄደው ጦርነት በፈረሱ የተቀመጠውን ክርስቶስንና ጭፍራዎቹ የሆኑትን ቅዱሳንን መላእክትን ለመዋጋት የዓለም መንግስታት በዘንዶ ዲያብሎስ የተመሩ በአርማጌዶን ተከማችተው እንዳያቸው ዮሐንስ በራእዩ ላይ ጽፏል። በፈረስ ላይ የተቀመጠው የተባለው ኢየሱስ ክርስቶስ እነዚህን የዘንዶ ጉዳይ አስፈጻሚ ሆነው በአርማጌዶን ጦር አውድማ የተሰባሰቡትን መንግስታት ከአባታቸው ከዲያብሎስ ጋር ምን እንዳደረጋቸው ቀጥሎ እዚህ ራእይ 1920 ጀምሮ ተጽፈዋል። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከክርስቶ ቶስ ከአፉ በሚወጣ ሰይፍ ተገደሉ። ወፎችም ሁሉ ከሥጋቸው ጠገቡ በማለት የአርማጌዶን ፍጻሜ በሰይጣን ተይዞ ወደ እሳት ባህር በመጣልና በመወርወር ወደ አርማጌዶን ለውጊያ የከተቱት የዓለም መንግሥታት ደግሞ በኢየሱስ ክርስቶስ ሰይፍ ተገድለው ሥጋዎቻቸው ለሰማይ አእዋፍ እንዲሆን በማድረግ በክርስቶስ አሸናፊነትና ድል አድራጊነት የሚጠናቀቅ የዓለማችን የእልቂት ጦርነት ይሆናል። ለዚህ አርማጌዶን ጦርነት ዛሬ ላይ ያለችው ዓለም እና መንግስታት ለጦር መሳሪያ እሽቅድድም የሚያደርጉት መፎካከር ለአርማጌዶን መንገድ የሚጠርግ ዓለምን ከአቶሚክ ቦምብ እስከ ኒውክሌር ጦርነት ጅምላ ጨራሽና የበላይነታቸውን የሚያረጋግጥ የሚመስላቸውን ዝግጅት ሲያደርጉ በመመልከት ላይ እንገኛለን። ዛሬ ላይ ዓለምን አስጨንቆ የያዛትና መንግስታት እርስ በርሳቸው እንዲፈ ፈራሩና እንዲጠራጠሩ እያደረጋቸው እያለው ጉዳይ ከሩሲያ እስከ ዩክሬን፣ ከቻይና እስከ ታይዋን፣ ከሰሜን ኮሪያ እስከ አሜሪካና የመሳሰሉት ታላላቅ የዓለማችን መንግስታት ድረስ ጅምላ ጨራሽ የሆነው የኒውክለር ጦር መሳሪያ የመታጠቅ ትንቅንቅ ጉዳይ ወደየት እያመራን እንደሆነ የመስራቅና የምዕራቡ የበላይነትን የመቆናጠጥ ትግል አይቀሬ የሆነውን የአርማጌዶን ጦርነት ሊያስነሳ የሚችል ሂደት እንደሆነ ብዙዎች ይናገራሉ። በተለይ ይህ ጉዳይ መካከለኛው ምስራቅ ላይ በእስራኤልና በጋዛ በፍልስጤምና በኢራን መካከል ባሉ ሀገሮች ሲሆን ከፍልስጤም እስከ ኢራን ከምዕራቡ የዓለም ሀገራት እስከ ምስራቁ መንግስታት ድረስ ሁሉም በአንድም በሌላ ጉዳይ እየጎተታቸው ከጦር መሳሪያ የማስታጠቅ እስከ ቃላት ጦር የጦርነት ጉዳይ መስመር እየያዙ ሲጋጋል መመልከታችን ደግሞ አይቀሬው የአርማጌዶን ጦርነት ጽንሰት እውን እየሆነ በመምጣት ላይ እንደሆነ ከመጽሐፍ ቅዱስ የትንቢት ቃላቶች ጋር በማነጻጸር ማረጋገጥ ይቻላል። ለዚህም አባባሽ ጉዳይ ጌታ በትንቢት የተናገረው እስራኤል እንደ ሀገር ከተመሰረተችበት ከ1948 ጀምሮ ይህ የመካከለኛው ምስራቅ መታወክና የመታመም ክስተት የዓለም መጨረሻ የክርስቶስ ዳግም መምጣት ምልክት እንደሆነ ዓለም በአንድ ድምፅ ተስማምቶ ያረጋገጠው ትንቢታዊ ቃል ነው። የእስራኤል እንደ ሀገር በመካከለኛው ምስራቅ ውስጥ መመስረት የዓለም ሀገራትን ከአረቡ ዓለም እስከ ምዕራባውያን ድረስ ወዳጅና ጠላት ሆነው የሚያደርጉት ፍጥጫ የዓለም የጉዞ መዳረሻ እዚሁ በእስራኤልና ፍልስጤን ባለው የአርማጌዶን የጦር ሸለቆ እንደሆነ የተረጋገጠና የጸና እውነት ሆኖ ተገልጠዋል። አምላካችን እግዚአብሔር ከሚጠፉትና ከሚያልቁት ሰዎች ሳይሆን በንስሃ ከሚተርፉት ሰዎች እያደርገን ለዛሬ አርማጌዶንን በተመለከተ ያቀረብኩላችሁ መረጃ ይህንን ይመስላል። በቀጣይ ጊዜ እስክንገናኝ ድረስ ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ላይክና ሼር በማድረግ በወዳጅነት እንድትዘልቁ እየጋበዝኩ የምሰናበታችሁ ሙልጌታ ስዩም ነኝ።